ሰላም ጠና ያስትልኝ ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ፣ የተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ በቴሌግራም በዋትሳፕ በዙም አፕ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ሁሉ የሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለሕፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 ይደው ይመዝገቡ። ኦኬ ዛሬ የማሳያችሁ የአማርኛ ፊደላትን የመጀመሪያ የመጀመሪያ ድምፆችን ወይም የመጀመሪያ ፊደላትን ነው የማሳያችሁ። የጀማሪዎች ከምንም ለምትጀምሩ፣ ነገር ግን ለመማር ፍላጎት ያላችሁ በአጭር መንገድ እንዴት እንደምትዟቸው በቀላል መንገድ ነው የማሳያችሁ የሚሆነው እንግዲህ የዛሬውን ትምህርት በደንብ ቻላችሁ፣ ዛሬ የማስረዳችሁን በደንብ ሸፈናችሁ ወይም በደንብ አውቃችሁ ማለት ሌላው እርግጠኛ ሆኜ ነው የምነግራችሁ፣ በእርግጠኝነት በደንብ ትችሉታላችሁ፣ ወይም ማንበብ መጻፍ ቀላል ነው ማለት ነው። ስለዚህ የዛሬ ትምህርታችን ወሳኝ፣ ከምንም በላይ ወሳኝ ስለሆነ ሁላችሁም እስከ መጨረሻው ድረስ መከታተል አለባችሁ። ቪዲዮን ሳጨርሱ አልገባኝም ብትሉ ምክንያት አይሆንም። ስለዚህ ጀማሪ ልጆች የት ላይ ነው የምትጀምሩት? አንደኛ ሁላችሁም የምጀምሩበትን ባለማወቃችሁ ብዙ ጊዜ በጣም ኮምፕሌክስ፣ ወይም በጣም ውስብስብ እንዲሆንባችሁ አድርጎታል ማለት ነው። ስለዚህ አማርኛ ፊደላት ጠቅላላ 34 ፊደላቶች አሉ። ካለን ግን 34 ፊደላቶች በደንብ ማወቅ ያስፈልጋል። ከመጀመሪያው ጀምረን ሶ የመጀመሪያ ፊደላቶች 34ቶቹን አንድ ባንድ እናያለን። አንድ ባንድ ካየን በኋላ እያንዳንዳቸው ቃል እየመሰረት ነን። በመጀመሪያዎቹ ብቻ ቃል እየመሰረት ነን አሳያችኋለሁ። መጀመሪያው ፊደል ሀ ትባላለች። ማንም አብዛኛቸው እንደምታውቋት፣ ሀ ሀ። ቀጣይ ለ ለ። ከዛ ሀ ሀ ከዛ መ መ ኦኬ። እዚህ ላይ የመጀመሪያ ፊደላቶችን ድምፅ ለመያዝ ወይም በትክክል ለመያዝ ከከበዳችሁ ቃል እየመሰረታችሁ ለምሳሌ እናንተ በምትጠቀሙበት በአካባቢያችሁ ባለ በሰው ስም ሊሆን ይችላል፣ በነገሮች ሊሆን ይችላል ወክላችሁ ትይዟቸዋላችሁ ማለት ነው። ለምሳሌ ሀ ስንል ሀብል፣ ሀብል ወይም ሀባብ፣ ሀሳብ ምናምን እያላችሁ እናንተ ለሚ ለእናንተ ቅርብ ለሆነ ነገር ሁሉ ለሰው ስም ሊሆን ይችላል፣ የቦታ ስም ሊሆን ይችላል። በማንኛውም ነገር እነዚህን ፊደላቶች በነገሮች እየወከላችሁ መያዝ ይኖርባቸዋል ማለት ነው። በጣም ይሄ ፓወርፉል ነው። በጣም ይጠቅማቸዋል። ነገር ግን ቀላል ሊሆንላችሁ ደግሞ ፊደላቶችን ማወቅ፣ ይሄ ስራ ለእናንተ ትልቁ ስራ ነው። የመጀመሪያ ፊደላቶችን ከያዛቸው ከዛ በኋላ አመኑኝ፣ በጣም ቀላል ስለሆነ ማለት ነው። ስለዚህ እዚህ ላይ አሁን እስከ መ ብለናል። ከዛ ሰ ከመ ቀጥለን ሰ ሰ። ኦኬ፣ ከዛ ረ፣ ከዛ ሰ፣ ከዛ ሸ ሸ። በጣም ጥሩ። ከሸ ቀጥለን ቀ ቀ። ኦኬ፣ ቀ ከዛ በ በ፣ ከዛ ተ ተ ኦኬ ኦኬ። ከዛ ማንላለን ቸ ቸ ቸ። ኦኬ። ከዛ ከቸ ቀጥለን የምናገኘው ሀ ሀ። አሁን እዚህ ላይ ሀ ስንት አይነት አለ? ሶስት አይነት። ደግሞ ቀለል እንዲያደርግላችሁ እነዚህን ሞክሸ ፊደላት የሚባሉትን ወይም ተመሳይ ድምፆች የሚባሉትን ወደ አንድ በማምጣት ተመሳይ ናቸው ብላችሁ በአንድ መያዝ ማለት ነው ጨምቃችሁ ሀ ለምሳሌ ሶስት ሀ አለ። ሶስቶችን ሀ ተመሳይ ብላችሁ በአንድ መያዝ ያስፈልጋል ማለት ነው። ቀለል ያደርግላችኋል። ከሀ ቀጥለን የምናገኘው ፊደል ማን ይባላል? ነ ይባላል። ነ ነ፣ ይሄ ማለት ነው። ከዛ ኘ ኘ። ከዛ አ አ አ። ከዛ ከ ከ ከ። ከዚህ ቀጥለን የምናገኘው ሀ

ኦኬ ከዛ ፐ ከዛ ፀ ፀ እ ፀ ትባላለች። ወይም ከዚህ ቀጥለን የምናገኛት ደግሞ ፀ፣ ሁለት አይነት ፀ ስላሉ ማለት ነው። ፀ ፀ ከዛ ፈ ፈ እችን ትመስላለች። ፈ ከዛ ፐ ከዛ መጨረሻዋ ቨ ትባላለች ማለት ነው። ቨ ቨ ትባላለች ማለት ነው። ስለዚህ ከዚህ ላይ የምታዋቸው የሀ ሀ ለ ሐ መ ሰ ረ ሰ ሸ ቀ በ ተ ኦኬ እነዚህን ይመስላሉ ማለት ነው ከዛ ቸ ቸ ቸ ሃ ነ ኘ አ ከ ኸ ወ አ ዘ ዠ የ በትክክል እንደዚህ ካነበባችሁ ነብባችው ኦኬይ ከዛ ደ ጀ ገ ጠ ጨ ጰ ጸ ጸ ፈ ፐ ቨ ኦኬ እነዚህን ይመስላሉ ማለት ነው። ሰላሳ አራቱ የአማርኛ ፊደላት እነዚህን ይመስላሉ። እነዚህን ከያዛችሁ በጣም ቀላል እና ቀላል ነው ማንበብ ከዚህ ላይ ባነበባችኋቸው መሰረት እነዚህን ፊደላቶች በቃል ላይ በምናገኛቸው ሰዓት በእነዚህ ላይ በጠራ ናቸው ማንበብ ማለት ነው። ስለዚህ ምሳሌዎችን እናያለን። ከዚህ ላይ ቃል የመሰረት ነው ማለት ነው። በመጀመሪያ ድምፆች እንጽፋለን። ለምሳሌ ምን ብለን መጻፍ ብንፈልግ መሰረተ መሰረተ ብለን እንጻፍ። መሰረተ ኦኬ። ከዚህ ላይ የምታዩት መሰረተ ስንት የአማርኛ ፊደል ነው ይሄ? አንድ፣ ሁለት፣ ሶስት፣ አራት። አራት የአማርኛ ፊደላቶች በአንድ ላይ የፈጠሩት ትርጉም ያለው ቃል ነው ማለት ነው። ይሄ ቃል ይባላል ትርጉም ስላለው መሰረተ። ስለዚህ መሰረተ ስንል ስንት ድምፅ አለው? ወይም ስንት ፊደል አለው? አራት ፊደል። አራት ስለሆነ አራቴ መጥራት አለብን ማለት ነው። ሁለት ከሆነ ሁለቴ፣ ሶስት ፊደላቶች ከሆኑ ሶስቴ ማለት ነው። ኦኬ እዚህ ላይ ደግሞ ሰመረ ማለት ብንፈልግ ሰመረ ኦኬ የመጀመሪያዋ ሰነች ከዛ መ ከዛረ በአንድ ላይ ምን ይላል ሰመረ። አሁን እነዚህ ከአሁን ከላይ ያስነበብኳቸው የአማርኛ ፊደላቶች እነዚህን ማወቅ ከቻላቸው ከታች ቃላት መመስረቱ በጣም ቀላል እና ቀላል ነው። አሁን ከላይ አሁን እየጀመራችሁ ከሆነ በአንድ ይሄንን አትዙትም። ነገር ግን መጀመሪያ ላይ ከላይ አሁን ያስጠናዋቸውን የመጀመሪያ የመጀመሪያ ፊደላቶችን በደንብ ማጥናት ይኖርባቸዋል። እያንዳንዳቸው በትክክል ማወቅና መጥራት አለባችሁ ማለት ነው። ስለዚህ ይህንን ካወቃችሁ ደግሞ ከታቻውን ማሳያችሁን ቃል መመስረት ቀላል ስለሆነ ምንም አይከብዳችሁም። የተለያዩ ምሳሌዎችን እኔ ማለት ነው ሰመረ ሲል እንደዚህ ከጻፍነን አገደ፣ አገደ ማለት ብፈልግ የመጀመሪያዋ አ ይችነች፣ የመጀመሪያዋ ይችነች አ፣ ገ፣ ከዛ ደ፣ አገደ ስለዚህ ሶስት ናቸው እዚህ ላይ ደግሞ የምታዩት አ ገ ደ ከላይ ባነበብናቸው መሰረት እንዳልጠራ ናቸው ማለት ነው ኦኬ ሌሎችን ምሳሌዎች ስናይ አጨደ ማለት ብፈልግ አ ጨ ከዛ ደ ሶስት ፊደላቶች ናቸው እንደምታዩት አ ጨ ደ አጨደ ለወጠ ለወጠ ማለት ፈለጉኝ። ለ የው የመጀመሪያ ፊደል ወ ይችን ትመስላለች ጠ ሁሎችም የመጀመሪያ ፊደላቶች ወይም ድምፆች ናቸው ማለት ነው። ለ ወ ጠ ለ ወ ጠ እሺ። ከዚህ ጋር አሁን ለወጠ ከሚለው ላይ ተለወጠ ማለት ብፈልግ፣ ተለወጠ ተ ለ ወ ጠ፣ እያንዳንዳቸው ከላይ ያሳየዋቸው የመጀመሪያ ድምፆች ናቸው ማለት ነው። ለወጠ ከሚለው ላይ ተን ስንጨምር ተለወጠ ብለን እንጽፋለን ማለት ነው ኦኬ ሌላ ምሳሌ እኔ ፀተ ጸ ጸ ተ ከዚህ ጋር አሁን ፀ ፀ ተ ይህን ይመስላል ፀፀተ ስንል ሁለቴ ጸ ጸ ስላለን ወይም በዚህኛው መጽሐፍ እንችላለን ሁለት አይነት ፀ ስላለ ጸጸ ተ ይህንን ይመስላል ማለት ነው ልዩነት የላቸውም እነዚህ መውሸ የሚባሉት ፊደላቶች ተመሳይ ናቸው በማንኛውም መጻፍ እንችላለን ማለት ነው። እሺ ሰበረ፣ ሰበረ ለማለት ብንፈልግ ሰበረ፣ ሰበረ። ኦኬ የመጀመሪያዋ ሰናት ቀጣይ በነው፣ ከዛ ረ ነች። ስለዚህ ይሄኛውን ደግሞ በዚህኛው ሰ መጻፍ እንችላለን። ሰበረ። ልዩነት የለውም ብያቸዋለሁ። ሞክሼ ፊደላት ከሆኑ ተመሳሳይ ናቸው። በሁሉም መጻፍ እንችላለን ማለት ነው። ሰበረ ሰነፈ ብንል ሰነፈ ሰነፈ፣ ወይም በዚህኛው ሰነፈ። እነዚህ ሁለቶች ሰሰ ተመሳይ ፊደላቶች ናቸው ማለት ነው። እነዚህን ይመስላሉ። አሁን ከዚህ ላይ የተረዳችሁት ነገር ከላይ ያስረዳዋችሁን የመጀመሪያ ፊደላቶች ከያዛችሁ ከዚህ ላይ በጣም ቀላል እንደሆነ ትረዳላችሁ ማለት ነው። ከዚህ ላይ ማንበቡ ያለውን ነገር በትክክል መጥራት ወይም ፈጠን እያለን እያንዳንዶቹ ፊደላቶች በትክክል መጥራት መቻል ማንበብ ማለት ነው። የማንበብ ማለት ይሄ ነው። መረቀ ማለት ብንፈልግ መረቀ መረቀ፣ ሶስት የአማርኛ አማርኛ ፊደላቶች ናቸው። መረቀ መረቀ። ኦኬ ከዚህ ላይ ደግሞ ተመረቀ ተመረቀ ማለት ብፈልግ ተን ብቻ ነው የምንጨምረው። ሌላው መ፣ ከዛ ረ፣ ከዛ ቀ መረቀ ከሚለው ከበፊቱ ላይ ተን ጨመርኩ ማለት ነው። ስለዚህ በአንድ ላይ ስናነበው ተመረቀ ተመረቀ ይሆናል ማለት ነው። አራት ከሆኑ አራቴ አፋችን ይሰራሉ ወይም ይንቀሳቀሳል ማለት ነው። ሶስት ከሆኑ ሶስቴ፣ ሁለት ከሆነ ሁለቴ ልክ የምንጠራውን ነገር ስለምንጽፍ ማለት ነው። እሺ አበደረ አበደረ ማለት ፈለግኩኝ አ በደረ አ በደረ ስንት ፊደላቶች ናቸው? አራት አራት ፊደላቶች ናቸው። ስለዚህ አበደረ በትክክል እንደዚህ አድርገን እንጽፋለን ማለት ነው። አመሰገነ፣ አመሰገነ ኦኬ። ይሄኛው ደግሞ አመሰገነ። የመጀመሪያው አነች ከዛስ መ ከዛ ሰ ገ ከዛ ነ። ኦኬ አመሰገነ። ስለዚህ ይሄ የመጀመሪያ ናቸው ሙሉዎች፣ እንዳስታዋቸው የመጀመሪያ ድምጾች ናቸው። አመሰገነ፣ አመሰገነ ለማለት እንደዚህ እንጽፋለን። ነገር ግን ከዚህ ላይ አመሰገኑ ወይም አመሰገነች ብንል ሌላ ሁለተኛ ወይም ሌሎችን ድምፆች ጨምረናል ማለት ነው። ከዚህ ላይ እያየናቸው መታያቸው በሙሉ አሁን ከዚህ ላይ ባስነበብኳችሁ የመጀመሪያ የአማርኛ ፊደላቶች እያሳያቸው ናቸው ማለት ነው። ለቀጣይ በቀላል መንገድ እንዴት እንደምናነብ ሁለተኛ ድምፆችን ሶስተኛ፣ ምናምን ተራ በተራ ቪዲዮ ሰራላችኋለሁ። ለዛሬ ይህን ይመስላል። ከዚህ ላይ ብቃን